ውስጥ ነው የጠራሽኝ። ዛሬ ዛሬ እንግዲህ ሰላም፣ እንዴት ነሽ? ኤሌክትሪክ ነው። በፉል ቻርጅ አምስት መቶ አንድ ኪሎ ሜትር ይሄዳል። ስሪ ሲክስቲ ዲግሪ ካሜራ አለው እና ደግሞ ፉል ኦፕሽን ነው። በቃ ሰንሩፍ ጣሪያውም ይከፈታል። ባናሮም ክሰልብት ነው ጭራሽ። ጣሪያውም ይከፈታል እና ከመሬት ያለውም ከፍታ እንደምታዩት በጣም ምቹ መኪና ነው። ቁልፉን አንተ ነው አስረክብ የተባልኩት። እማዬ ብሉ ለእኔ ነው እናት ፊቱን አሳይልኝ። እያለቀሰ እኮ ነው የመሬ ቀለብሽብኛ ጌታ ሆይ የመጣች ትችላለህ። ኧረ እማ የትንፋሽ ጠሬነው ል እየመጣ ነው። ምንም ጌታ ሆይ ምንድነው የሚያክለው? እስክሪን ሰርፕራይዝ የተደረገው ከብዙ ሰዎች ማለት ማለት ነው። እኔም ሳ አጠራቅም ነበር የተወሰነ አጠራቅም ነበረ የተወሰነውን ከባንክ ጋር ላል ስለሆነ እማ በፈጣሪ እናንተ ሰዎች፣ አንተ ምንድነው የምትለኝ? ሆነታ ነው። እኔ ማመን አቃተኝ። ጌታን በሰው መኪና ስንት አመት መሰሎች የዘቃየ እግዚአብሔር ይህን አምላክ እግዚአብሔር ያመሰግናል። የራሴን መኪና ስለሰጠኝ ጌታ ሆ ያመሰግና አለ። ከዋክብት ናቸው አይኖች የከናፍርሽ ፈገግማ ስት ሌላ ነው ጥርስሽ። ሰላም ሰላም፣ ውድ እኛ ቤተሰቦች እንደምን ናችሁ? እኛ እግዚአብሔር ይመስገን ደህና ነን። እንግዲህ ዛሬ በጣም ስመኘውና የእኔም ብቻ ሳይሆን በተለይ የአላዛር በጣም ሲመኘው የነበረ ነገር አለ እና፣ ዛሬ እሱን በማሳካቴ በጣም ደስ ብሎኛል ከምነግራችሁ በላይ ምክንያቱም አንድ ሰው በህይወት ዘመኑ የሚመኘውን ነገር ስታደርጉለት በጣም ደስ ይላል እና እኔ በጣም ደስ ብሎኛል። ቤተሰብ ምንም ማለት በቃ መናገር ራሱ አቅቶኛል። ምክንያቱም በደስታ ብዛት ሰውነቴ ራሱ የተንቀጠቀጠ ቫይብሬት እያደረገ ነው። እንግዲህ በእጅ እንዳያስኩት እያያችሁ ነው። ዜሮ ዜሮ የሆነ ነገር እጅ ላይ ገብቷል ማለት ነው። ምክንያቱም በቃ እኔ እንጃ በጣም ለምትወዱት ሰው የሆነ ህልሙን ማሳካት ማለት በጣም ደስ የሚል ነገር ነው እና በጣም ነው ደስ ለኝ። እንግዲህ አላዛርን እየጠራውት ነው። እኔ ቀድሜን የተገኘሁት ከጂቲ ሞተርስ ጋር በመተባበር እነሱ በጣም በብዙ ነገር አግዘውኝ እንግዲህ ለአላዛር ይህን የመሰለ መኪና ገዝተንለታል ማለት ነው። እኔ ብቻ አይደለሁም አሉ ሰዎች ይህንን ነገር ያላዛርን ህልም ለማሳካት የተባበሩኝ በጣም ብዙ ሰዎች አሉ። ከዛ በላይ ደግሞ ጂቲ ሞተርሶች ደግሞ በጣም ሲተባበሩኝ ነበረ። በቃ ሁሉ ነገር ያልቆለታል መውሰድ ብቻ ነው እና ታርጋ ምናምን ምናምን ይገጠማል። እንግዲህ ዜሮ ዜሮ የሆነ መኪና ነው። እንግዲህ ልንነዳው ነው እላችኋለሁ። እሱ ምን እንደሚል አላቅም፣ ማለት እኔ እንጃ አላቅም። ምናልባት ፌንት ሊሰራም ይችላል፣ እንግዲህ ውሃ እያዛችሁ ምክንያቱም ፌንት ከሰራብን ደግሞ ደስ አይልም። እና ይሄ መኪና የመኪና መስጫ የሚገኘው ወሎ ሰፈር ጋዜ በአደባባይ ነው፣ በስተቀኝ በኩል አለ አደባባዩ ጋር ማለት ነው። እና እዛ ታገኙታላችሁ፣ ሌሎቻችሁም እንደዚህ ህልማችሁን ማሳካት የምትፈልጉ ግን፣ እኔ በጣም ደስ ብሎኛል። እስኪ መኪናውን እዩት አያምርም? እኔ እንጃኔ በጣም የወደድኩት ኢቨን ራሱ እንደዚህ ከውበቱ አንፃር መኪናው ራሱ ይሄን ያህል በጣም የተጋነነለት ውድ አይደለም። እንደሁም እኔ በጣም ውድ መስሎ የነበረ ግን በአሪፍ ዋጋ እንግዲህ ዜሮ ዜሮ መኪና ማግኘት ማለት በጣም የምሬ ነው፣ እድለኝነት ነው እና ያው ይመስገነው እንግዲህ ይህንን እድል እንድናገኝ አድርጎናል ማለት ነው። እኔ በጣም ነው ደስ ያለኝ። እንግዲህ እንዳልነዳላችሁ እሱ ሲመጣ ነው ሰርፕራይዝ ላርጋው ብዬ ነው እንጂ አሳያችሁ ነበረ። በጣም ነው ደስ የሚለው። ዲኮር አሰርቻለሁኝ ለዛውን በሰማያዊ ምናምን ያሰራሁበት ምክንያት እንግዲህ ለወንድ ልጅ አለ ለወንድ ልጅ ሲሰጥ ሰማያዊ ነጭ ነገር ምናምን ይሆናል። ለሴት ሲሰጥ ፒንክ ና ይኸው ዲኮር አሰርቼ እንደውም እኔ ነኝ እሺ የሰራሁለት ምክንያቱም እኔ ሰርቼ እኔ ሰርፕራይዝ ማደርገው ብዬ ነው። ምክንያቱም ሰዎች ብዙም ሰው እንዲያውቅ አልፈለግኩም። እኔና ካሜራማኑ ነው አብረን ስንሯሯጥ ነገር ለማስጨረስ። ያው ፕሮሰሶች አሉት አይደለ? ሊብሬ ምናምን ምናምን። በቃ ይህንን ለማስተካከል ብቻ ጎንበስ ቀና ስል ነበረ። አስቡት እስቲ ሰው ልጅ በሰርጉ ወይም ሽምግልና ከላከ ማግስት መኪና ይህን የመሰለ መኪና ሲነዳ አስቡት፣ እስኪ ካላዛር ግርማ ሞገስ ጋር ይሄ መኪና ምን ያህል እንደሚያምር እናንተን ብጠይቃችሁ፣ ግርማ ሞገስ ስላለው እዚች መኪና ላይ ሲቀመጥ እንዴት መኪናዋን እንደሚያሳምረው መኪና ሳይሆን አላዛር ራሱ መኪናዋን ያሳምራታልና፣ በጣም ደስ ያለኝ እኔ እንጃ። ደስ ይላል በጣም ምክንያቱም፣ እኔ እንጃ ምን እኔ እንግዲህ ምን እንደምናረግ አናቅም። እንዴት ምናረግ ይሻላል ካሜራማን፣ ቤተሰቦች፣ በጣም ለማማረጥ ማለት ነው በጣም ተቸግሬ ነበር፣ እውነት ለመናገር ይሄኛው የሆነ ከፍ ያለ መኪና ነው። በጣም ደስ ይላል። አቅማችን የሚያማክል ይሄ ስለሆነ ነው እንጂ ይሁት እስኪ እዚህ ጋ አለ። እዚህ ጋ የስልሳ ሚሊዮን ብር መኪና አለ። በጣም የሚያምር መኪና አላያችሁትም ይሄኛው እና በጣም እውነት ለመናገር በጣም ለምርጫ ተቸግሬ ነበር። የኛ መኪና ደግሞ ምናል ውበቶ እኔ ነጭ መኪና ደስ ይለኛል። ነጭና ጥቁር ሲሆንና በጣም ነው ደስ የሚለው ውስጡ ራሱ ገብቼ ባሳያችሁ። በዛ ላይ ደግሞ ለሴፍቲ ካሜራዎች አሉት በየቦታው ካሜራዎች አሉት እና ሴፍቲ ነገር ደግሞ እኔ ደስ ይለኛል። እና እንደዚህ ቤት ውስጥ እራሱ ካሜራ ማድረግ ምናምን ደስ ይለኛል እና መኪናችን ላይ ደግሞ ካሜራ አለ ለሴፍቲ። አላዛሬ የት ሄደብኝ እንዳልጨነቅ፣ የሆነ ሰው ያጠቃብኛል ብዬ እንዳልሰጋ ይሄንን አድርጓል ማለት ነው። መኪና ካሜራ 360 ዲግሪ ነው የሚቀርጸው። አስቡት እስኪ 360 ዲግሪ ማለት ሙሉውን ማለት ነው። ሰርክል አለ ሶስት መቶ ስልሳ ዲግሪ ያለበትን ማን ሊያጠቃው ነው? ማን ነው እሱ አጠጋብ የሚደርሰው? ኤቭሪቲንግ አቃለው ማለት ነው ዲቴል እና ይኸው፣ እዚህ ጋር ለምሳሌ ካሜራው እዚህ ችጋ ይታያችኋል፣ አለ። በየቦታው አለ ሶስት መቶ ስልሳ ዲግሪ ሴፍቲ፣ በሴፍቲ ነው የምትንቀሳቀሱት እና ውስጥንም ደግሞ ገብቼ ላሳያችሁ። እዚህ ጋር ራሱ ካሜራዎች አሉት በጣም መኪና በጣም ነው የሚያምረው። እንግዲህ ቤተሰቦች ሰዎች፣ እስኪ ካላዛር ግርማ ሞገስ ጋር ደግሞ ምን ያህል የምሬ ነው እኔ እንጃ በጣም ነው የሚያምርበት ብዬ አስባለሁ። እዚህ ጋር በእርግጠኝነት መስታወት አለው። እኔ መኳኳልበት እኔ እዚጋ ጋር ነው የሆነው ማለት ነው እዚ ጋር እስክሪን አለው። ብቻ በጣም ነው የሚያምረው መኪና ደግሞ ውስጡ ማለት ነው ላይት ግሪን ነው። ላይት ግሪን ደግሞ ምን ያህል እንደሚያምር ለቤት እራሱ በጣም ነው የሚያሳምረው። ከከለር ምርጫዎች አስ ኢንተሪየር ዲዛይነር በጣም ወደው ከለር ነው ላይት ግሪን ማለት ነውና በጣም ነው የሚያምረው። እግዚአብሔር ይሄ መኪናው እንዴት ነው የሚያምረው! ወይኔ አላዛረማ በቃ እንትን ነው የሚሰራውና እኔ እንጃል ነገራችሁ፣ አልችልም። ካፓሲቲው ደግሞ አምስት ሰው ነው የሚይዘው። አስቡት እስኪ ልጆቻችንን ምናምን እዚህ ውስጥ ነው የምናደርጋቸው። እና በጣም ነው ደስ ያለኝ። የምሬ ነው ከመነግራችሁ በላይ። የኛ የመጀመሪያ መኪና አራት ሰው ነበር። አሁን አንድ ሰው ጨምሯል ማለት ነው። በዛ ላይ በቃ ግርማ ሞገስ ውብስማ ምቹ ስራ አልችልም። አላዛር ደግሞ ሲገባበት እዚህ መኪና ውስጥ መኪናውን ያሳምረዋል። መኪናው የሚያምራል። እሱም ያው ግርማ ሞገስ አለው። አንዳንድ ሰዎች የምሬ ነው ትልቅ መኪና ይዘው እንደዚህ ብለው ነው የሚነዱት እንዲህ ብለው። እሱ ደግሞ አስቡት ሞላ ነው የሚያደረገው እና ቆንጅዬ ነው። በዛ ላይ ግርማ ሞገሱ ወንዳ ወንድነቱ ደስ ይላል። እና ዛሬ ተወጣናት ይቺን መኪና ማለት ነው። እና በጣም ደስ ብሎኛል። እንግዲህ ሰርፕራይዝ እናደርገዋለን። ይኸው የመኪና እንትኑን አላነሳሁትም ራሱ ቁልፉን ማለት ነው። በጣም ነው ደስ ያለኝ። ብቻ ዙሪያውን አይታችሁ ይህት እስኪ ጎማው ራሱ በጣም ከፍ ያለ መኪና በጣም ነው የሚወደው። እና በጣም ደስ ብሎኛል እንግዲህ ሰርፕራይዝ እናደርገዋለን። እንግዲህ እንግዲህ እንጠብቋለን። ቆየ። በጣም እንደዚህ ሰርፕራይዝ እንደማደርገው ቢያውቅ ኖሮ አይቆይም ነበረ፣ አረፍድም ነበረ ግን ያው እንደ ድንገት ሆኖ ቆይቷል። ቶሎ ይመጣል ብለን እናስባለን። እንግዲህ ቤተሰቦች ተከታተሉን እስከመጨረሻ ድረስ እንደገና ደግሞ ይህንን ቪዲዮ ስትጀምሩ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ሼር እያረጋችሁ እንደገና ኮሜንት እያደረጋችሁ ከኛ ጋር ተቀላቀሉ። የእናንተ ላይክ ለኛ ይጠቅመናልና እና ላይክ እያደረጋችሁ ጀምሩ። እሺ እየጠበኩት ነው፣ እስኪመጣ ድረስ በጣም ሁ ጎንጎሉት ከዚዘን እስክንወጣ ድረስ ሁሉም ነገር ስለጨረስኩኝ ይዞ መውጣት ነው እና በጣም ምንደስ ያለኝ በራሱ ስም የገዘው ሊብሪው ማለት ነው። እና በጣም ደስ ብሎኛል። ብቻ ቶሎ የሚመጣ በጣም ሚጓጓት አይመጣም እንጂ ሴትም ለሰርፕራይዝ አይ

ሰላም እንዴት ናችሁ ቤተሰቦች እኔ ያለው እግዚአብሔር ይመስገን የተወደዳችሁ የኛ ልዩ ልዩ ልዩ ልዩ መስ ለይቶ ነው ለሰውየው የሚሰጡት ለሰውየው የምንሰጠው ግን በፎቶ በቪዲዮ አድርገን ነው እና እንዴት ናችሁ ደህና ናችሁ ኬት ያው ዛሬ በጣም ደስ ብሎኛል በጣም የሚያማምሩ እንዲህ ው ብሎ የሚያስቀር መኪኖች ነው ያሉት እኔ ባይዘዌ ስለማውቀው ነው እ ራይድ መስራት ይጠቀመኝ እንጂ ደግሞ ቅርብ ነው ከአደባባዩ አጠገብ ስላልሽ። እንዴት ነው መጀመሪያ፣ መኪና ለሰው ምን እንገዛው? ለሰው ከሆነ እኮ መጀመሪያ መጠየቅ አለብን። ኤሌክትሪክ ነው መኪናው? ስንት ኪሎ ሜትር ይሄዳል? ከአምስት መቶ በላይ ይሄዳል። ዲፋይን አታደርግልን ሞር፣ ስለ መኪና እሷ ብታስረዳ ይሻላል እና ለሰው ኤሌክትሪክ ነው። በፉል ቻርጅ አምስት መቶ አንድ ኪሎ ሜትር ይሄዳል። ትሪ ሃንድረድ ሲክስቲ ዲግሪ ካሜራ አለው እና ደግሞ ፉል ኦፕሽን ነው በቃ። ሰንሩፍ ጣራውም ይከፈታል። ፓናሮ ሰንሩፍ ነው ጭራሽ ጣሪያው የሚከፈታል እና ከመሬት ያለው ከፍታ እንደምታዩት በጣም ምቹ መኪና ነው። ማ ይሰራል ነው ሞተር አለው፣ ፎር ዊል ድራይቭ ነው። በጣም አሪፍ ነው። እንደዛ ከሆነማ ስንት ሰው ነው የሚጭነው? ሰው አምስት ሰው አለ። እንደዚህ አይነት መኪና ይፈልገዋል። እንዴት ያምራል! እስቲ እናመሰግናለን። እኔ አሁን የሰው መኪና ብሎ ማየው ወይ ምቾት፣ ወይ ምቾት። ላንተ ነው ምኑ መኪና ማለት ቁልፉ ላንተ ነው አስረክብ የተባለች አትቀልጂ የምርሽን የምር ነው ሰዎች እንደገና ደግሞ

አረጌ ታምቶች ትገዣለሽ። አንቺ ሙድ አትያዥብኝ፣ እኔ ሀሳብሽ ይበቃኛል። በእውነት እንዲ በኢየሱስ ቤተሰካሜራ ማናመና ት ፊቱን አሳይልኝ። እያለቀሰ እኮ ነው የምር። ይቅለልሽብኝ። ያደለማ አ ይቅለል እኮ አደለም ፈጣሪ። እንዴት ነው ይህ እንደሚያመረ ከላይ አይታችሁታል። ይከፈታል ምናምን ጌታ ሆ መጣ ትችላለ እንዲ ይቻላል። የትንፋሽ እያጠረኝ ነው። ልብ እየመጣ ነው። ጌታ ሆ ምንድነው የሚያክለው? እስክሪን ነው፣ ቴሌቪዥን በኢል ጌታ ምትሽ ነው እናቴ። ሰርፕራይዝ ተደረግኩ ከብዙ ሰዎች። ማለት ማለት ሳጠራቅም ነበር፣ የተወሰነ አጠራቅም ነበረ፣ የተወሰነውን ከባንክ ጋር አላል ስለሆነ እማ በፈጣሪ እናንተ ሰዎች፣ አንተ ምንድነው የምትለይ ነታ ነው እ ታንተሰ አንተ እማ በጣም አመሰግናለሁ፣ እግዚአብሔር ያትርስ። በእውነት አመሰግን አቦ። ማልቀስ አልፈልግም እኔ። በደስታ ቀን እንዴት ይለቀሳል? አታልቀስም። አሁን እንዴት እንደምትመለው? አይ እኔ ዜሮ ዜሮ። ደግሞ የሆነ ቀን አይተናት ወደናት ነበራ። መኪናዋን ውስጥን አይተዋል። ላይት ግሪን ነው፣ በጣም ነው የሚያምረው፣ በጣም

የኔ አምላክ እግዚአብሔር ሆይ አመሰግናለሁ፣ የራሴን መኪና ስለሰጠኝ። ጌታ ሆይ አመሰግናለሁ። ይሰጣል። አምስት ዓመት ሙሉ እውነት የሰው መኪና ስነዳ ነበር፣ እና ወሌ ምኞቴ ነው። ግን እንደዚህ በዚህ ጀምራለሁ ብዬ አላሰብኩም። እውነት እግዚአብሔር ይመስገን። ኢየሱስ አምላኬ፣ ጌታዬ፣ እንደየቀለብኩ ከሰው መኪና ውረድ። የኔ ጌታ፣ የኔ ፈጣሪ

ማለፍ የምር ነው። ፕራንክ ነው። ይቅርታ ስላስለቀስክ ምናምን። እውነት እንደዚህ ስሜት አይቶናለ ብዬ አይደለም። እዚህ አካባቢ ጓደኛ ያለ እና እሱ መጥቶ ከእሱ ጋር መጥቼ ለምን እንደውም በዛው አልሰራም ብዬ አታልቅስ

አላሳዘንችም እንደ አንቺ ለመኪና ያለኝን ጉጉት ስለምታውቂ ነው እንደዚህ የምትጫወች። ንገረኝ እውነት ጉጉቴን ስላወቅሽ ፍላጎቴን ስላወቅሽ ነው። አሁን በዚህ ምክንያት መጠላላት አለብን? ይቅርታ። እንዴት በእንደዚህ ዓይነት ነገር ፕራንክ ታደርገኛለች። አንተስ ቢሆን ትን

ስኔት አኒዳ ትቆያለች ቁልፉን ስጣቸው። መጀመሪያ ቪዲዮን ቤተሰብ ለመናገር ፕራንክ ነው ያለኩት በስሜቱ ለመቀለል ብዬ በአንድ አጋጣሚ መጥቼ ነው ዲኮር እነሱ ጋር ነበረ በቃ አድርጌ ሰው ዲኮር ተደርጎ ነው የተቀመጠው መኪናው ስሪበት ስሪበት